ዞሮ ዞሮ ግን ኤዱኬሽን ያስፈልጋል። አየሽ ግን ይሄ የሚሆነው ምንድነው? የሆነ ሴፍ ዞን ያለው፣ ንግግር መደረግ የሚቻልበት ቦታ አንድ። ሁለተኛ ሩካቤ ስጋ ኢዝ ዋን ኦፍ ዘ ቢግስት ሪዝንስ ፒፕል ዲቮርስ ዘ ላክ ኦፍ ማለት ነው ዘ ላክ ኦፍ ሩካቤ ስጋ። ሩካቤ ስጋ የማይደረግበት ቤት ቁጥሩ ልነግራቸው አልችልም። አብዛኛው ጊዜ ደግሞ አብዛኛው ጊዜ ደግሞ ሴቷ አልፈልግም ስለምትል ነው። አልፈልግም የምትለው እንዳልኩሽ ነው። አሁን ለምሳሌ እዚህ ሀገር ብዙ ጊዜ የሚሆነው ኢቨን ቤተክርስቲያን፣ እኔ ስላጋጠመኝ ነው ይወይስ ሴቷ እኔ እኮ እሱን አልፈልገውም፣ አያረካኝም። እኔ ሌላ መንገድ አለኝ የራሴን የማረካው መንገድ ይላሉ ለምሳሌ እሱ አያረካኝም፣ በቃ እንትን ጎበዝ ጎበዝ አይደለም በዚህ ላይ እና በራሴ ስለምጨረስ እሱ ጋር አልፈልግም የሚለው አለ። እዚህ ድረስ ወጥተዋል ማለት ነው ሶሳይቲ። ስለዚህ ያ መጽሐፍ ቅዱስ ጥቅስ ለዚህ ለዚህ ነው የሚያገለግለው፣ ኮንቴክስቱ እዚህ ጋር ነው የሚመጣው ማለት ነው። ተነስተው እንደ ለግሪ ነገር ሩካቤ ስጋ ሴቷ ብቻ ነች የምትፈልገው ያለው ማን ነው ማን ነው? ወንዱ ብቻ ነው የሚፈልገው ያለው ማን ነው? ብዙ ኮ ጊዜ አልቻለም። ለምን እንዴ ትላለች እቺ ነገር ስላነሳካት በደብ ይደበት በዛው ላይ ብዬ ነው። ሶ ላክ ኦፍ ሴክስ ኮሙኒኬሽን ስለሌላቸው ወደ ፍቺ ይሄዳሉ። ሄዳሉ ብለሃል። ለምን እንዴ ትላለች? ቢካዝ ኢንጆይመንቱ ቦዝ ዌይስ ከሆነ እሷ ለምን እምቢ ትላለች፣ ብያ ያለው እኮ አንደኛ ነገር ናት። ኦል ውሜን አር ዘ ሴም እና ጀነራሊ ካወራን የወንዱ ይበዛል። ጀነራሊ ካወራን ግን አንዳንድ ጊዜ የሴቷ የሚበልጥበት ጊዜ አለ። አንድ ሁለተኛ ነገር ኢቨን ፍላጎቱ እያላት ሌላ ሜክ ላይ ነው ስለምንድን ነው አልሰማሁሽም። አይ ሚን ሌላ ሜካኒዝም የተጠቀመችው ምክንያት እሱን ይ ይ ት ለምን እንዳልኩ ታውቃለሽ። አልፈልግም ያለችበት ምክንያቱ ራሱ ኮሚኒኬሽን በጣም እየጠፋ ነው ኔትወርክ ኮሚኒኬሽን ስለሌላቸው ነው። ስለዚህ ይ እምቢ አትበይው ብለን ከማስተማር ይልቅ በቤተክርስቲያን ውስጥ ማለት ነው ተነጋገሩ፣ ላይክ ኮሚኒኬሽንን ለምን አናስተምርም? ምክንያቱም እምቢ አትበይው የሚለው ጥቃትን ነው የሚከፍተው። ቅድም እንዳልኩ ኦፍኮርስ መጥፎ ሰዎች ኦልሬዲ ሬፕስ የሆኑት ያረጉታል ላይክ ኤቨሪር ኤቭሪዌር ዜጎ ባድ ፒፕል አር ባድ ፒፕል ሶሳይቲ ውስጥ አሉ ቤተ ክርስቲያኑ መጡም ማለት ነው። አይ አግሪ ውዝ ዛት ስቴትመንት። ግን ታዲያ ለምንድን ነው ሞር ኦፍ ኮሚኒኬሽን ላይ የማንሰራው? ይበልጥ ይከፍትለታል በር እኮ እሱ መጥቶ እንዲደፍር። እምቢ አትበይው እኮ ኮሚኒኬት አደርጉ እኮ ነው በተዘዋዋሪ። እሱ እኮ አይደለ እሱ አንደርስታንድ የሚያደርገው ግን እኔ መብታለኝ ባንቺ ላይ ማለት ይኸውልሽ፣ ስሜቱን ሲገልጽ እሷም አንደርስታንድ አደርጊው እኮ ነው ጉዳዩ አትቀልኪው ማለት ያ ሁለታችሁ አይ አግሪ አይ ሚን ስናስተምራቸው፣ ሞሮፍ ላይክ እንዲያትበዩ የሚለው ቃልና ተነጋገሩ። ምንድነው እሷ የሚያስደስታት? ለምንድነው እሷ ሄዳ ብቻዋን እንደዛ ያረገችው? ወይም እስክትፋቱ ያደረሳችሁ ብሎ ለምን ዲስከሽኑ ሞሮፍ ያኛዋ፣ አልሆነም ዛን መብት የለሽም በአንቺ ሰውነት ላይ ድረስ ለምን መጣ ማለት ነው። አይ ሚን ላይክ ስፔሲፊክ በየቦታው ይለያያል። አስተምረው ግን ሰዎች አክሴፕት የሚያደረጉበት መልኩ እንደሱ ስላለ አሁን እያነሳሽ ያለሽው ኤቮሉሽን ኦፍ ላንጉጅ ነው። ለምሳሌ በድሮ ጊዜ እምቢ አትበይ ማለት ግልጽ ነው፣ ሀሳቡ ግልጽ ነው፣ በዛ ጊዜ ማለት ነው። አሁን እንግዲህ ዶክትሪኑ፣ ትምህርቱ አይቀየርም። ቤተክርስቲያን መጽሐፍ ቅዱስ ላይ ያለው ዶክትሪን ለማንም ማንም ምንም ቢመጣ አይቀየርም። ግን አፕሮቹ አሁን ለምሳሌ ዛሬ ላይ ያለው ጀኔሬሽን የሚሰማበት ጆሮ ሌላ ስለሆነ ካልሲ ይሄ ያስኬዳል። አሁን እንግዲህ ቅድም ያልኩ ስለዚህ ነው መነጋገሩ በተለይ ሴቶች ላይ የሚሰሩት ይሄ ኤዱኬሽን ከተሰጠ አፕሮቹ ዲሊቨሪ ላይ ዲሊቨሪ ሜሴጁ ላይ መወያየት ይቻላል። እሱ እሱ አይደለም ያከራከረን አስተምህሮቱ ላይ ግን ቁጭ ስንል አትከላከሉ ስለሚል ወንዱ ልጅ በቃ ይሄ ስሜት አለብኝ ካለ ሴቷ አምናርነ ሙድ ሁ ኬርስ ማለት አትችልም ነው ሐሳቡ እዚህ ጋር ነው በቃ ች ካንት ኢግኖር ወንዱ የሚለውን ነገር ኢግኖር ማድረግ አትችልም። ቫይስ ቨርሳ ደግሞ ወንዱ እኔ እኮ ስሜት መጣብኝ የመጣብኝ ስናምናን ናን ኦፍ ማይ ቢዝነስ ማለት አይችልም። ኃላፊነት አለበት ነው አሁን ለምን ደስ ይላል። የኔ ደግሞ ፖንት ለምን እስከ መደፋፈር ድረስ አመጣው? ላይክ ታደርጊያለሽ ግዴታሽ ስለሆነ ጋር ለምን አመጣው? ግዴታ ማለት አምናስ እንደሙድ ያደረጋት ነገር ምን ይታ ማለት አይ ሚን ኤጁኬት ስናደርግ ሁለቱ ምን ነው ማስተማር ያለብን ብዬ ነው። ሴቶቹን ስናስተምር ላይክ ዩ አር ያ ሰውዬ የአንቺ ግማሽ ነው ላይክ አንድ ናችሁ እናንተ አንድ ላይ አንድ ናችሁ። ሶ ሞሮ ዲስከስ እያደረጋችሁ ነው የምትሄዱት። ወንድ ጋር ደግሞ ሲድ አገባሃት ማለት ላይክ አትከላከሉ፣ ላይክ ሁለታችሁ እርስ በእርሳችሁ በመካከላችሁ ጠላት እንዳይገባ አትከላከሉ እንጂ ላይክ ዩ ዶንት ኦን ሄር ላይክ አንድ ናችሁ እንጂ አንዱ እንትን አደለም። ዲሊቨሪው ላይ ነው ስቲል እያወራን ያለ ነው። የኔም ጥያቄ እሱ ላይ ስለሆነ አሁን ለምሳሌ አንድ የሆነ አክኖሎጅ ማድረግ ያለብን ነገር አለ። ሩካቤ ስጋ መነጋገር ታቡ ሰብጀክት ነው ኢትዮጵያ ውስጥ አዘ ሶሳይቲ። እርግጥ ቤተክርስቲያን እዚህ ጋር ታስተምራለች፣ ስታስተምር ስቲል ናት ላይክ እንደ ወስተርን ሶሳይቲ ዝም ብሎ እየወጣ ዛሬ እኮ እንትን አድርጊያለሁ ያለው ምናምን እንደዛ አይደለም። እንሁንም ማለት አይደለም። ይህንን ግን ያነሳሁት ለምንድነው? ዌስተርን ክርስቲን ሶሳይቲስ ብንመለከት ዌስተርን ክርስቲን ሶሳይቲስ ብንመለከት በጣም የሚገርሙ ነገሮች አሉ። ትሬኒንግ ይሰጣሉ። ለምሳሌ ሄጃ አለው የጋብቻ ትሬኒንግ ላይ እና ደሴም አሁን እኔ የምለውን ነገር ደሴም ጥንግ ይጠቅሳሉ፣ ክርስቲያኖች ስለሆኑ ከዛ በኋላ የሚገርምሽ ነገር ምን ይላሉ? ሴት አትከልክ የሚለው ትምህርት ከተሰጠ በኋላ ወንዱ ደግሞ ማድረግ ያለብህ ይለዋል። ወንዱ ደግሞ አንተ ዝም ብለህ 24 ሰዓት መጠየቅ ብቻ አይደለም፣ ሴት ስሜት አላት፣ ኢሞሽን ነች። መጀመሪያ የኢሞሽኑን ኢሞሽናል የሚያስፈልጋትን ነገር መንከባከብ አለብህ፣ ሄደህ የሚያስፈልጋትን ነገር ማድረግ አለብህ ብለው ደግሞ ለእሱ ትሬኒንግ ይሰጣሉ። እንደዚህ አይነት ጤናማ የሆነ አስተሳሰብ ነው የሚያስፈልገው። ዶክትሪኑ አይቀየርም፣ ትምህርቱ አይቀየርም፣ ልንቀይረው አንችልም። ግን ዲሊቨሪው ላይ አሁን እዚህ ጋ ነው። ቅድም ካልኩት እንትን ያልኩት መጀመሪያ ሶሳይቲው ማመን መቻል አለበት፣ ጋብቻ ውስጥ አንሀልፊ የሆኑ ነገሮች፣ በጣም ዴንጀረስ የሆኑ ነገሮች እየተካሄዱ ነው። ሴት የምትመጣበት፣ ሊተራሊ ፊዚካሊ የምትመታበት፣ ኢሞሽናል ያብዙ የምታደርግበት ይሄ ሁሉ ስህተት ነው። ተገቢ አይደለም። እና እዚህ ላይ እንደዚህ አይነት ችግሮች ስላሉ ሀው ድ አድረስ ሰን ብለን ቀረብ ብለን መወያየት አለብን። ይህንን ስንል ግን መጽሐፍ ቅዱስ ያመጡ ቤተክርስቲያን ደግሞ አሁን እንዳልከው፣ ይህንን ስል ግን ቤተክርስቲያን እንደጨርስ መስሎኝ ነው። አይደለም፣ መጽሐፍ ቅዱስ ምክንያት ሊሆን አይችልም። መጽሐፍ በማንኛውም ሶሳይቲ አቢዝ ሊደረግ ይችላል። ስሌቨሪን ስሌቦች እናንተ ባሪያዎች ሁኑ ተገዙ እያሉ ኮት ያደረጉ ነበረ። እነ ማርቲን ሉተር ኪንግ በመጽሐፍ ቅዱስን ደግሞ ጠቅሰው ልብሬት ያደርጉ ማንስፔት ያደረጉ ሰዎች ነበሩ። ስለዚህ አቢዝ እናድርገው ለሚል ሰው ማንም አቢዝ ያደርገዋል። ይህንን ግን በደንብ ሪስፖንስብሊ በሆነ መንገድ መወያየት መነጋገር ይቻላል ለማለት ነው። ንዩ ሶ ማች ቸርች ያመጣችው ችግር አይደለም። ኦፍ ኮርስ ሶሳይቲ ግን በቸርች ውስጥ ስለሆነ ቸርች ውስጥ የሚነገሩት ዲሊቨሪው የአንዳንድ ጥፋቶችን ጀስቲፋይ የሚያደርግ ሊመስል ይችላል። ለምሳሌ ያነሳከው ጥሩ ምሳሌ ነው፣ ስሌቨሪ ባሮች ለጌቶቻችሁ ተገዙ የሚለውን አንድ ቨርስ ኮት በማድረግ ሲ ባርነት ይቻላል ማለት ነው፣ ሰዎችን ኢንስሌቭ ማድረግ ብለው በጣም ረጅም ዓመት እሱን እንደ ጀስቲፊኬሽን ሲጠቀሙ ነበረ። ከዛ ሲቪል ራይትስ ሙቭመንት መጣና ደግሞ ኖ እነ ጄምስ ሎውሰን እነ ማርቲን ሉተር ኪንግ ደግሞ መጡና ከሰሚነሪ ራሱን ሪሊጅን ደግሞ በሌላ ደግሞ ቲዮሎጂ ዲስማንትል አድርገው ብዙ ሙቭመንቶችን አካሂደው ያ እሱን ደግሞ እንዳስቆሙት ታይተናል። ላይክ ወንዶችና ሴቶችና ነጮችና ጥቁሮችና ነጮች ያላቸው ግንኙነት ጥሩ እንዲሆን ማለት ነው ሰግሪጌሽንን ለማጥፋት የተሰራበትን አይተናል እና ይሄ ለኔ መሰረታዊ ብዬኔ የተነሳሁበትም ነገር እሱ ነው። ሶ አንዳንድ ጀስቲፋይ ያደረግናቸውን ነገሮች ከውጪ መቶ ሌላ ሰው አይደለም እንትን የሚለን። ሪፎርሜሽን የሚጀምረው ከውስጥ ነው እና ስንቆመም ደግሞ ከውስጥ ነው። አሁን ለምሳሌ የተናገርከው ቤተክርስቲያን፣ እንደዚህ ያዘጋጁት እንትን ነበር። ላይክ ዊ ኒድ ሞር ኦፍ ዳት በእኛም በኢትዮጵያም ቤተክርስቲያኖች ውስጥ ማስተማር አለብን። ላይክ እንደዚህ አይነት ታቡ የሚመስሉ ሳብጀክቶቹ ላይክ ልቅ አድርገን ቃላቶቻችን እንትን እንበል ሳይሆን እንዴት ነው ሪሌሽንሺፓችን መሆን ያለበት እንደ ሶሳይቲ? የትኛው ነው እኛን እንትን ያደረገን? ሚስት መደብደብ እንዴት ነው? ሚስት መድፈር እንዴት ነው? እነዚህን ቶፒኮች ሞር ከሪሊጅን ነው ማምጣት ያለብን። ላይክ እኛ የእምነት ሰውር ስለሆንን እምነት ልባችን ውስጥ በደንብ ይነካናል ን በጣም ኃይለኛ የሚባለው ሰው አንድ ቤተ ክርስቲያን ነው። ሁሉንም እግዚአብሔር ነው። አሁን ሀብታሙም ሆነ ድሃውም ሆነ ህፃኑም ሆነ በኤጅ ብትል በክላስ ብትል ከሁሉም አንድ ቦታ ሰብስቦ ከዛ እግዚአብሔር ፊት ድፍት የሚለው እኩል የሆነ የሚያደርገው በሁላችንም ውስጥ ያለው ፌት ነው፣ እምነታችን ነው። ስለዚህ በዛ ደግሞ በደንብ ሪፎርም ማድረግ እንድችላለን። ከቤተክርስቲያን የሚወጡ ሶሻል ሙቭመንቶች መኖር አለባቸው ነው የኔ አስተሳሰብ። እና ይሄ እዚህ ላይ ሞር ሪቮ አድርገን ማውራት እንችላለን። የቱ ነው እንደ ጀስቲፊኬሽን እየተጠቀመ ያለው ቲዮሎጂ? ኮንቴክስት ውስጥ ምንድን ነው ቤተክርስቲያን? ምን ታስተምራለች? ቢካዝ ያ የቤተክርስቲያን አፈታት በደንብ መሰረታዊ ነው። ልደት ቃል ዳዊት ቀጥል፣ እና ከዛ ልደት ቃል ሶሳይቲ የወጣን አይደለንም። ስለዚህ ሴቶች ጋር መቆም የሚለውን ቶፒክ ብቻ ሳይሆን ላይክ ለድሃዎች የሚሆን ለተሸገሩ፣ መርጅናላይዝ ለሆኑ ከቤተክርስቲያን የሚወጡ ሞር ቶፒካችን ሙሉ ምስሉ ስለሆነ ብዬ ነው ያ መደረግ አለበት፣ ያ መደረግ አለበት። አይ ቲንክ ኮሚኒኬሽን ያስፈልጋል ቤተክርስቲያን እዚህ ጋር ድሮም እየሰራች ነው፣ አሁንም ትሰራለች፣ ነገም ትሰራለች እና ግን የሚያስፈልገው ምንድን ነው? ሜቢ ደግሞ ሪፋን እያደረግነው፣ ወደ ሰሞኑ ጉዳይ ስንመጣ ሲል ቅድም ያልኩት ማለት ነው። ፌሚኒዝም በተለይ ዌስተርን አይነት ፌሚኒዝም እንደዚህ ፖይንቲንግ ፊንገርስ ከሆነ በመሳደብ ከሆነ ጊልቲ ኮንሽስ በማስያዝ ከሆነ አብሮ ለመስራት በጣም ይከብዳል። አሁን ለምሳሌ ጆይ፣ እኔና አንቺ እዚህ ያገናኘን ምንድን ነው? በሪስፔክት ነው የተነጋገር ነው ሲጀምር ሲስ ቤት ከተገናኘን ጊዜ ጀምሮ በሪስፔክት ነው የተወያየ ነው ሲጀመር። አንቺን ሰድቤስ ቢሆን ኖሮ አንቺ እኔን ኢንሰርቬሽን ቢሆን ኖሮ እዚህ ቁጭ ላንን እንችላለን። ምክንያቱም የሰው ባህሪ እንደዚህ ስለሆነ ማለት ነው። እና ቤተክርስቲያንም ምናልባት ከቤተክርስቲያን ውጭ ያሉ ሴቶች እህቶች፣ የሴቶች ጉዳይ ያገባኛል የሚሉ ካሉ አሁንም እዚህ እንግዲህ አራት መቶ ሰው ይታየኛል። ኦርቶዶክሳውያን ሁኑ አደሆኑ፣ ቤተክርስቲያን በሯዋ ከፍት ነው ለመወያየት አሁን እኔ ደግሞ የኔ አቋም አንድ ሰው ወደ ቤተክርስቲያን ከመጣ ማስተናገድ ግዴታ አለ ነው። ቤተክርስቲያን ባይደወ እምነት ቼክ እያደረገች አይደለም። የምታክመው ሃይማኖት አይዲዮሎጂ እያየች አይደለም ቼክ ምጠ፣ በሯ ከፍት ነው ለሁሉም ለማንም በሯ ከፍት ነው። የማይቻለው ቤተክርስቲያንን ልቀይር የሚችል ሰው የሚል ሰው ይሄ አይቻለም። ቤተክርስቲያንን ላስተካከል መጽሐፍ ቅዱስን ላርም፣ አስተምሮትን ልቀይር የሚል ሰው ይሄ አይቻልም። እንደዚህ አድርጎ መግባት አይቻለም። ቤተ ክርስቲያንን ግን እንደው ጥያቄ አለኝ ብሎ ለሚመጣ ሰው በሙሉ ማንም ይሁን ማንም በሩ ክፍት ነው። ለመወያየት አሁንም በሩ ክፍት ነው። ለኢትዮጵያን ሶሳይቲ ደግሞ በተለይ ሶሻል ሙቭመንት ለማድረግ ግዴታ ከቤተ ክርስቲያኑ ጋር ኮኔክት ያስደርጋል። ኤፌክቲቭ ለመሆን የሚፈልጉ ከሆኑ ማለት ነው። ኤፌክቲቭ ለመሆን ፍሮም ስትራቴጂክ ፐርስፔክቲቭ ብዙ የኢትዮጵያ ኮሚኒቲ በእምነት ላይ ያለ ስለሆነ ወይ ኦርቶዶክስ ነው ወይ ፕሮቴስታንት ነው ወይ ሙስልም ነው። ኤቲስት አር ማይኖሪቲ ኤቲስት አር ማይኖሪቲ። ስለዚህ ወደ ቤተክርስቲያን ወደ ሃይማኖት መሪዎች መቶ ይሄንን ሪዞል የምናደርገው እንዴት ነው? ከዚህ በፊት ኤግዛምፕል ሰጥቻለሁ። ለምሳሌ በኤድስ ኤፒደሚክ ደጋግሜ ማነሳው ቶፒክ እዚህ ይሄ ነው። እንዴት እንዳደርግ ክትባት አንወስድም ብለው ብዙ የሃይማኖት መሪዎች እምቢ ብለው ነበረ። ክትባት አናደርግም ምክንያቱም በጾም በጸሎት እናሳልፈዋለን ብለው ከዛ በኋላ ሪሰርች ተደረገ። ይደላረፍ ልርቸር ንስ እንዴት ነው ይህንን ነገር ቼንጅ የምናደርገው ብለው ከሃይማኖት መሪዎች ጋር